የጠቅላዩ ከፍተኛ ድንጋጤ፣ ምን ተፈጠረ? ማንም ያልጠበቀው ክስተት የምሬ ከባድ ማስጠንቀቂያ፣ ኢትዮጵያ ያሉ ዶክተሮች ሰልፍ ወጡ።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

በስላሴ እያችኋለሁ ይህን መልእክት ለዓለም አሰማ ቪዲዮ እንደተመለከታችሁ ነው ሁሌም በምርቃት ነው ቪዲዮአችን የምንጀምረው አሜን ያሉ ሰዎች አሁኑኑ ይደረግላቸው ይሁንላቸው ለማለት ፈልጋለሁ የተዋዶ ልጆች ኮመንት ላይ የገባችሁ አሜን አሜን አሜን አሜን እያላችሁ ጻፉ ኢትዮጵያ ሀገራችንን ሰላም ያርግልን የሊዲያን ልቦና የከፈተው መድሀኒዓለም የሁላችንንም ልቦና ይክፈትልን ከንፋስ የሚቀርመው ቅዱስ ገብርኤል በህይወታችን በኑራችን ሁላ ይቅደምልን። የባህራንን የሞት ደብዳቤ የቀደደው ቅዱስ ሚካኤል የኛንም ታሪክ ይለውጠው ለማለት ፈልጋለሁ። ፈታዬ ማህፀን የሆነው ቅዱስ ሩፋኤል ሁላችንንም በልጅ ይባርከን። ብርሃናዊ የሆነው ቅዱስ ራጉኤል የጨለሙ ህይወታችንን ያብራልን። የጥበብን ጽዋ የሚያጠጣው ቅዱስ ራኤል በህይወታችን በኑራችን በእውቀታችን ሁላ ይቅደምልን። ድንግል ማርያምን ሲመግባት የነበረው ፋኑኤል እኛም ተረበናል ዛሬንና እሱ ይመግበል ለማለት እፈልጋለሁ። አሜን፣ አሜን፣ አሜን፣ አሜን እያላችሁ ኮመንት ላይ ጻፉ። አሜን ያሉ ሰዎች ይሁንላቸው፣ ይደረግላቸው ለማለት ፈልጋለሁ። እንግዲህ ወደ ቀጣዩ መረጃ ሳልፍ ጳጳሱ የማይገባ ቦታ ላይ ተገኝተው እንግዲህ ሰርጉን እየባረኩት ይገኛሉ ማለት ነው። እንግዲህ ከቤተ ክርስቲያን ውጪ የሆነው ሰርግ የበቅሎ እና የፈረስ ነው ብለው ሲያስተምሩ የነበሩ አባቶች ዛሬ ግን የማያስፈልግ ቦታ እየተገኙ ይገኛሉ። ጵጵስናቸውን የማይወክል ነገር እያደረጉ ይገኛሉ። የመንጋው መሪ ዛሬም እያንቀላፉ ይገኛሉ ማለት ነው። እስቲ ቪዲዮዎች አሉ፣ እነሱም ቪዲዮዎች ተመልክተን እንመለስ። ያሰብላት ነው ያሰብላት ነው የናራን ማሰሪያ የሆነው ዞን ይህን ደስታ ለመካፈል ከሩቅን ከብር አሜሪካ ድረስ የመጣችሁ እግዚአብሔር ያክብራችሁ። አቡነ ባርናባስ ምን አይነት ቦታ ነው የተገኙት? እንደዚህ አይነት ጋብቻ ቤተክርስቲያናችን አላት ኖ ወይስ እንዴት ነው ይሄ ነገር ኖ? እኛ አናውቅ ለይ ከቤተክርስቲያን ውጪ የሆነ ጋብቻ እኮ የበቅሎና የፈረስ ነው የምትሉ፣ ቤተክርስቲያናችን አይቻልም። ጳጳስ የሚያክል እንዴት እዚህ ዓለማዊ ቦታ ተገኝቶ እንደዚህ አይነት ስራ ተፈጽማል? በጣም ነውር እኮ ነው ኖ? ወይስ እርሱ ሌላ ተልእኮ አሉት ኖ? እንደሚባለው ነው እንደሚባለው አይነት ነው ታድሶኑት እንዴ? ቅዱስ ነው ነው? ይሄን ነገር በትኩረት እንድመለከት እንፈልጋለን። ምክንያቱም የኛ እምነት እንደዚህ ነገር እንትን አያደርግም። እንደዚህ አይነት አስተምር ማበረታታም ልክም አይደለም። እንዲ እስኪ አስረዱኝ። እስኪ በኩል ዲዮን እንግዲህ እንደ ተመለከታችሁ ነው የተዋህዱ ልጆች የሁላችንን ቡና እግዚአብሔር አምላካችን ይመልሰው ለማለት ፈልጋለሁ። እንግዲህ እንደ እንደ ተመለከታችሁ ነው ጳጳስን የማይወክል ቦታ እየተገኙ እንደዚህ ተዋህዱ ሃይማኖታችንን ቤተክርስቲያናችንን እያሰደቡ ይገኛሉ። በዛኑ ደግሞ እጥፍ ደግሞ ቅዱስ ቤተክርስቲያናችንን የሚወዱ ቅዱስ ቤተክርስቲያናችንን የሚያከብሩ ለቅዱስ ቤተክርስቲያናችን ዘብ የቆሙ አባቶች እንዳሉ ሆነው እንደነዚህ አይነት ደግሞ ለሆዳቸው ለዘራቸው ለጎጣቸው የቆሙ አባቶችም እንዳሉ መመልከት ችለናል። ለአቡነ ባርናባስ እግዚአብሔር አምላክ ልቦና ይስጣቸው ለማለት ፈልጋለሁ። ሰው ሆኖ ማይሳሳት የለም እና እግዚአብሔር አምላክ ይቅር ይበላቸው ለማለት ፈልጋለሁ። ወደ ቀጣዩ መረጃ ልሳልፍ እንግዲህ ፕሮቴስታንቶች አሁንም እቺን ቅድስት ቤተክርስቲያን አልተዋትም እና ቤታችን ቅድስት ድንግል ማርያምን አልተውምና እየተሳደቡ ነው የሚገኙት። አሁንም የግንቦት ልደታን እየተሳደቡ ደም እየፈሰሰ እያሉ እየተናገሩ ይገኛል ማለት ነው። እነዚህ ልጆች እንግዲህ ሃይባ ያቷል ማለት ነው። እግዚአብሔር ምስክሬ ነው። ምገራቸው ምቀጣቸው አቷል። እነዚህ ልጆች እርግጠኛ ነኝ ከአንድ ጥፊና ከኩርኩም የማያልፉ ልጆች ናቸውና እስቲ ቪዲዮን እስከ መጨረሻው ድረስ ተመልክተነው እንመለስ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 ይህ እንደዚህ አይነት ዳቢሎስ እና የዳቢሎስ ጭፍራዎች አሪዎስ እና የአሪዎስ ልጆች የዮናታን ልጆች ምንም ጊዜ ስለእመቤታችን ስለቅድስት ድንግል ማርያም ሲነሳ ያንገበግባችኋል። ለምን መሰላችሁ? ዲያቢሎስ ሴጣን፣ የሴጣን ልጆች ስለሆኑ ማለት ነው። እናንተ ስለ እሷ ስትናገሩ ጥሩ የሚሆንበት፣ እነኛ ስለ እሷ ስንመሰክር መጥፎ የሚሆንበት ምንም ምክንያት የለም። ደግሜ እነግራለሁ፣ እንደዚህ የሚያንገበግባችሁ ከሆነ ስለዚህ ቀን ደጋግሜ እነግራለሁ፣ የዳቢሎስ እና የዳቢሎስ ልጆች ጭፍራዎች ስለሆናችሁ ብቻ ነው ማለት ነው። እንዴት ትውልድ ሁሉ ብጽዕት ይለኛል ላይ የተናገረች እናት ትውልዷ ኮንክ የክርስቶስ ትውልድ ኮንክ፣ ይህንን ቀን ደስ ብሎ ልታከብር ሲገባ ብጽዕት ልትላት ሲገባ ይሄ ቀን ሴጣን ቀን ነው ደም የሚጠጣበት ቀን ነው ካልክ፣ ትውልዱም አይደለም አህዛብነ ነ፣ የዲያብሎስ ልጅና የአሪዎስ ጭፍራ የዲያብሎስ ተከታይ ነው ማለት ነው። ምክንያቱም ይህ ቀን ደስ ይለናል። ለምን? አምላክን የወለደችን መቤታችን ቅድስት ድንግል ማርያም የተወለደችበት ቀን ነው አምላክን በማህፀኗ የተሸከመች እናት የተወለደች በቀን ነው። ስለዚህ እንዴት ደስ አይለንም? ደስ የማይለው ዲያቢሎስ እና የዲያቢሎስ ልጅ ነው። ልክ እንደዚህ አይነቱ ማለት ነው። እኛ ግን ደስ ይለናል። ልደትሽ ልደታችን ነው እያልን ኮመንት ላይ እንጽፋለን፣ እናጥለቀልቀዋለን፣ እንወዳታለን። ከዚች እናት ጋር የሚጠማመድ ካለ ዲያቢሎስ እና የዲያቢሎስ ጭፍራ ነው በምትሉት መጠን እስኪ አንድ አልፈምስ ያለች መናፍቅ ነፍሳለች። እኔ ናቴ ያልተባበራት እና ፖስቼ ላፈምሳት፣ እናዳምጣት ውርበት ቤት ጎረቤት ላይ ያደረጉት ነው። የማርያም ልደት ነው በሚል ሰበብ እንደምትመለከቱት ነው። ሳር ተጎዝጉዟል። ደም አለ። ደሙን አንጠባጥመውታል። በር ላይ ጨው አለ፣ ሎሚ አለ፣ እጣን አለ። ይሄ በእውነት የማርያም ልደት ያከባበር ስነስርዓት ነው ወይስ የጥንቆላ ስነስርዓት? በጌታ በኢየሱስ ክርስቶስ ነገሮችን ሽፋን እያደረጉ ሀገሪቱ ላይ የሚሰሩ የጥንቆላ ስራዎች በእኛ ዘመን አይቀጥሉም። ወል እንደሰማችኋት ነው እንግዲህ ጎረቤቶቿ ጣዖት አምላኪዎች ናቸው። የልደታን ቀን በዚህ መልኩ በር ላይ ደም እየደፉ ምናምናምናም ብላል። አሪፍ ድራማ ሰርታለች። እና እናቱ መጀመሪያ ራስሽኒ ጣዖት መስለሽ መንገድ ላይ የሄድሽ ለሞሎክ የሚገበር የህንዶች ጸጉር ነው አይንሽ ላይ ጭራ የቀጠልሽው ጥፍርሽን ተመልክተሽዋል? ሰይጣን ነው የምትመሲው። ሰው ሻወር ከራስ ይጀምራል። ነፍሴ ታጠቢ። አንቺ መጀመሪያ ይህን ጭራሽን እጅሽ ላይ የተከልሽውን ጥፍር መጀመሪያ ነቅለሽ ጣይ። ከዛ በኋላ ስለ ቤተ ክርስቲያን ታወሪያለሽ። እሱም ተምረሽ ሳታውቂ አይደለም። በነገራችን ላይ የእናታችን የእመቤታችን የቅድስት ድንግል ማርያምን የልደቷን ቀን እንደዚህ አድርጎ የሚያከብር ካለ ቤተክርስቲያንን አይወክልም። እኛ የእመቤታችንን የመወለዷን ቀን ህይወትን የሰጠችንን ሰማያዊ ምግብን የሰጠችንን ጌታችን መድኃኒታችን ኢየሱስ ክርስቶስን የወለደችልንን እናታችንን የመወለዷን ቀን እናከብራለን እንጂ እንደዚህ አይነት ተልካሻ፣ ልክስክስ፣ ክስክስ ነገር ውስጥ አንገኝም። ቢገኝም አንድ ሰው ቤተ ክርስቲያንን አይወክልም። ያ ሰው ክርስቶስን አይወክልም። ኦኬ። ቤተ ክርስቲያንን ስትሳደቡ ቤተ ክርስቲያን ላይ በዚህ መልኩ ስትሳለቁ የምትፈምሱ ስለሚመስላችሁ እየመጣችሁ ዚጋ ትጋጋጣላችሁ። እራሳችሁን ሳታዩ ማለት ነው። እናቱ ደግሜ እነግርሻለሁ፣ ሻወር ከራስ ይጀምራል። የአይንሽን ቅንድቤ፣ ጭራሽንና ጥፍርሽን ነቅለሽ ጣይ። መጀመሪያ ንኪ። ቪዲዮን እንደተመለከታችሁ ነው ማምላክ ወላዲት አምላክ ምስክርናት። በእኔ ዘመን ይሄ ነገር መፈጠሩ በጣም የሚያሳፍር ተግባር ነው። ለእነዚህ ልጆች ቤተ ክህነት፣ ፖሊስ ጣቢያ ምናምን ምናምን ማለት አያስፈልግም። እባካችሁን፣ እባካችሁን ሐዋሳ ላይ የምትገኙ ኦርቶዶክሲያኖች፣ እነዚህ ልጆች ቤታቸውን አንኳኩታቸው እንድመክሯቸው እፈልጋለሁ። እባካችሁን፣ እባካችሁን ከአንድ ጥፊና ኩርኩም የማያልፉ ልጆች ናቸው። ይሄን ስል ምቷቸው፣ ደብድቧቸው አይደለም፣ ግን መመከር ባለባቸው ልክ መመከር አለባቸው። የተ ልጆች በጣም አፋቸውን ሲከፍቱ አልታወቃቸውም። ማምላክ ወላዲተ አምላክ ነው እየተናገሩ። ይሄን ቪዲዮ ምትመለከቺ ያንቺ እናትና አባት ሲሰደቡ እንዴት ነው የምትሆኚ? ይሄን ቪዲዮ ያንተ እናትና አባት ሲሰደቡ እንዴት ነው የምትሆነው? የኔ እናትና አባት ሲሰደብ እንዴት ነው አሁን ግን የመጡብን በእናታችን በቅድስ ድንግል ማርያም በመመኪያችን በመጠለያችን ጠላ ከለላችን ዋስጣበቃችን ሆነች ነውና፣ እባካችሁ ነው እባካችሁ ለነዚህ ልጆች የሚያስፈልገውን ቅጣት ልንሰጣቸው ይገባልኛ። ራሳችን ኦርቶዶክሲያን ዝምታው እስከምን ድረስ ነው ለማለት ትፈልጋለሁ። እስቲ ወደ ቀጣይ መረጃ የሳልፍ እንግዲህ ዶክተሮች ሆ ብለው ወጥተው ይገኛሉ ማለት ነው ዳቦ ቸግሮናል፣ እርቦናል እያሉ ይገኛሉ። ይሄ በኢትዮጵያ አንጻር በጣም የሚያሳፍር ተግባር ነው። እግዚአብሔር ምስክሬ ነው። እንደዚህ ሰርተው የሚያሰሩ ሰዎችን መበደል ልክ አይደለም ብዬ አስባለሁ። እስቲ ቪዲዮን ተመልክተን እንመለስ። ቃል አልገባንም አልገባንም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

እንግዲህ ቪዲዮ እንደተመለከታችሁ ነው ከእግዚአብሔር በታች ሆኖ ብዙ ነፍሳትን የሚያድኑ እነዚህ ዶክተሮች ናቸው እና የሚገባቸውን ነገር መሰጠት አለበት ብዬ አስባለሁ። ምክንያቱም ደማቸውን ነው ሰጥተው እቺን ሀገር እያገለገሉ የሚገኙና እግዚአብሔር አምላክ ያግዛችሁ እስከ መጨረሻው ድረስ ከጎናችሁ ነን ለማለት እፈልጋለሁ ማለት ነው። እስቲ ቀጣዩን ቪዲዮ ተመልክተን እንመለስ። ሰላም፣ ሰላም ጤና ይስጥልን ዋርካው ምሪ ወዳጆ። የአማራ ፋኖ በወሎ ቤት አማራ ሰብሳቢ አሁን አዲስ ለመሰረት ነው ድርጅታችን፣ የአማራ ፋኖ ብሔራዊ ኃይል ኮማንድ ሴንትራል ኮማንድ አባል እንግዲህ የአማራ ሕዝብ ይሄን ውጣ ውረድ ሁሉ ማልፈን በጉጉት ስትጠብቁን የነበረ ለሁለት ዓመት ስንወጣ ስንወድ ስንለፋበት የነበረው ፍሬያችንን ብዙ ጀግና ጓዶቻችን መስዋዕት የከፈልንበትን ብዙ በውጭም በሀገር ውስጥም ያለ ማንኛውም ደጋፊያችን ህዝባችን በድሮን በጀት በሁሉም እየተደበደበ ብዙ ዋጋ እየከፈለም ሰራዊታችን በጉጉት ሲጠብቀን የነበረው ከባድ አደራ ያስረከበንን አደራ በዛሬዋ ዕለት ማለት ነው አንድነቷን አብስረንላችኋል፣ ማለት ነው። ይህን ስናደርግ እንግዲህ ጓዶቼ ገልጸውታል። በተለይ ያገኘኋቸው ጓዶቼ ከአሁን በፊት መንግስትም፣ እንደው ገና ሳንሰራ እንኳ አብረን ሲደነብርባቸው የነበረ ሲጨነቅ ሲፈራባቸው የነበረ እና አርበኛ ዘመነ ካሴ፣ ሌላም ሀፍቲ ወልዴ እንግዲህ ታሪኩን ነግሮለታን የጎንደርን ትግል በእውነት ከጠንካራ ጓዶቹ አባቶቹ ጋር ሆኖ ወጥቶ ወርዶ የጎንደርን ህዝብ አይደለምና የአማራን ህዝብ አንድነት በማምጣት ያስደሰተ ጀግና፣ እንዲሁም አርበኛ ደሳለኝ ሲያስብ ሸዋ እያደረገ ያለውን ልፋት ውጣ ውረድ ብዙ በርካታ ሴራ ከአዲስ አበባ ቅርብ በመሆኗም ብዙ ነገርን ተሸክሞ ይህ ሁሉን በረሃ አቋርጠን ለዚህ አንድነት ስንል ያው በየመንገዱ እየደረሰብን የፈተነንን ፈተና መቼም የአማራ ህዝብ በቀጥታም ይሁን በተዘዋዋሪ ታውቀዋለህ። ቪዲዮ እንደተመለከታችሁ ነው ሀገራችን ኢትዮጵያን መሃሉ አንገነት ዳሯን እሳት አድርጎ እግዚአብሔር አምላካችን ይጠብቅልን፣ ለህዝቧም ፍቅሩን አንድነቱን ያድልልን ለማለት እፈልጋለሁ። እንግዲህ እስቲ የመጨረሻ ቪዲዮ አለ። እሱ ቪዲዮ የተመልክተ ነው እንመለስ። ሰው የሚፈተነው መቼ ነው ካላችሁ በመከራ ጊዜ ነው። በጥሩ ጊዜ ክፉና ደጉ መለየት አትችሉ። ሰውን መለየት የምትችሉት መቼ ነው ካላችሁ በችግር ጊዜ ነው። እንደሚወዳችሁም እንደሚጠላችሁ የምታውቁት በችግር ጊዜ በደናውማ እናንተ ሁላችሁም በቃ ልስልስ፣ ያኔም ልስልስ ያልኩ ነኝ ነው። ትንሽ ኮሽ ቢል ማማን ረግጦ እንደምሄድ ይታወቃል። የሚስህንም ጸባ የምትለየው መቼ ነው ካልክ የችግር ጊዜ እና ችግሩ ሲመጣ ከዚህ እንደሚወራው አይደለም። መከራ ሲመጣ በክርስትናውም በሉ በንግዳችሁም በሉ በህይወታችሁም በሉ በስራም በሉ እዚህ ቆመን እንደምንፎክረ አይደለም። ቦታው ላይ ስንሆን የሚያስከፍለውን ዋጋ ለመክፈል ብዙዎቹ ዝግጁ አይደለም። ስጋን ለመከራ አሳልፈው ለመስጠት ብዙዎቹ ዝግጁ አይደለም። በዛ ደረጃ የጨከኑ አይደለም። ያለ ደሞዝ ለማገልገል ያለ ገንዘብ ለማገልገል ያለ ወንበር ለመቀመጥ ዝግጁ አይደሉም። ለምን ድፍረቱ የለማ? አቅም ይጠይቃል። ወገኖች፣ የመከራ ቀን ሲመጣ ቪዲዮን እንደተመለከታችሁ ለመምህራችን ቃሎትን ያሰማልን ተስፋ መንግስት ያሳማያተና ጋር ስለማለት ፈልጋለሁ። ወቅታይና አዳዲስ መረጃዎችን ወደ እናንተ አደረስን። በቀጣይ ወቅታይና አዳዲስ መረጃዎች እስከምንገናኝ ድረስ ሰላም ቆዩ። ሰብስክራይብ ያደረጋችሁ ሰብስክራይብ ያደረጋችሁ ደግሞ ታኔ ጫናችሁ። ጻፉ፣ አስተያየትና ኮመንታችሁ እኛን ያስተምረናል፣ ይመክረናል፣ ይገስጸናልና አስተያየት ኮመንታችሁን እንግዲህ እንድታስቀምጡልን በእግዚአብሔር ስም እንጠይቃለን። የቪዲዮ መድረስ ላለባቸው ሼር እያደረጋችሁ አድርሱልን። ሰብስክራይብ ማድረግ እንደሌለው ታኔ መጫናችሁ እንዳትረሱ። እስከዛ ድረስ ግን ሰላም ቆዩ።